አንድ ደቂቃ እጃችንን ከፍ አድርገን፣ ብዙ አድርጎልኛል። ከጎተራ ያለፈ ከቃላት ያለፈ ከንግር ያለፈ ማን ነው የተደረገለት ሰው አለ ብዙ ቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ የሕይወቴ ትርጉም

ስራትንማቤ አስጨነቀ ላ ፍቅር ነው ኢየሱስ ጌታ ሌሊት የጸለይኩ እግዚአብሔር ከሐዘን ቤት ከችግር ቤት ከበሽታ ቤት ከጭንገፋ ቤት አንድ ሰው ይወጣል። ዛሬ እጃችሁን

ሁለት ደቂቃ ቆመን እንሰልስ። እስራኤል የአራት መቶ ሰላሳውን የባርነትን ዘመን በአንድ ቀን በአንድ ቃል በአንድ ቀን በአንድ ቃል አልሰማችሁኝም? አጠገባችሁ ያለውን ሰው በአንድ ቀን በአንድ ቃል በለው፣ ወጡ በለው እ አጠገብ ያለውን ሰው ዛሬ ትወጣለህ፣ ከማይመጥንህ ሰፈር ትወጣለህ እድሜ ከተበላበት ጉልበት ከተበላበት ጊዜ ከተበላበት ደም እውነቴን ነው ምልሽ እውነቴን ነው ምልህ። ዛሬ የሐዘኑን ቤት ጨርሰሽ ትወጫለሽ። እጃችሁ ከፍ አርጉና እወጣ አለው በለኝ። ያ አራት መቶ የባርነት ዘመን ባንድ ቃል ባንድ ቀን እስራኤል ዘጻት በሚባል ቃል ማኢላ ዛሃሎቫ ቬኔላ ሳትራቬኒያ ቬኒኮራባሳ ባሳፍራታ ለማሳብ በአንድ ቃል በአንድ ቀን የስንት ዓመት ቀንበር ሰብረ ወጡ። የአራት መቶ ዓመት ቀንበር ሰብረ ወጡ። እንዲህ ብዬ ጸልይልሃለሁ አባትን፣ አያትን፣ ቅድማ አያትን ተከትሎ የመጣውን ቃልቻ ዛሬ ሰብረ ተወጣለ፣ ሰብረች ተወጫለች። በአንድ ቃል በአንድ ቀን ዛሬ ትፋቤ አታ ቬሎ ታሪና ማያሳ እስየኔን የሚል ሰው ጮ አሜን ወጣለው በእኝ እሺ፣ ተንቀሳቀሱ፣ እንዲህ ያላቸው። አሁን በኢየሱስ ክርስቶስም በአንድ ቃል በአንድ ቀን እስራኤል የአራት መቶን ዓመት የሐዘን ቤት የግዞት ቤት የባርነት ቤት ሰብሮ እንደወጡ ዛሬ ወጣው በይ ሲ ወጣው በይ ኮንፌሳር ወጣው በል ከሐዘን ቤት ከበሽታ ቤት ከኀጢአት ቤት ከርክማን ቤት ከመካንነት ቤት ከጭንገፋ ቤት ለምንድን ነው ማትናገሩት? ወጣው በል

አንድ እጁ ቀኝ እጁ ለሚሰጠኝ ሰው መናገር ፈልጋለሁ። ከሰለችህ ነገር፣ ከደበረህ ነገር፣ ካታከተህ ነገር፣ ከተመሳሳይ ህይወት፣ ከተመሳሳይ ሰፈር፣ ከተመሳሳይ አይነት ቦታ ዛሬ በኢየሱስም እግዚአብሔር ጎትቶ ያወጣሃል። ወራባሳ ታካራማሳ የሆነ ሰው ዘጻት የሚባል ቶፒክ ውስጥ ዘጻት የሚባል ምዕራፍ ውስጥ ዘጻት የሚባል የሆነ ሰፈር ውስጥ ዛሬ በኢየሱስም ሰፈሩን ይቀይራል። አራንድ ሶጁ ከፋር ጋር አሜን ይበለኝ። ወደኋላ የሚጎትትህ ይመታ። ወደኋላ የሚጎትትህ ይመታ። የሚጎትትህ ይመታ። ወይ አባቶራባስ ረሃዳላባሳታ በጌታ አንድ ደቂቃ ነው ይቀረን። ዛሬ እዚህ ሆናችሁ ስትጸልዩ ሳል አራት መቶ ዓመት ማለት የአራት ጄኔሬሽን ዘመን የአራት ትውልድ አራት ትውልድ ጉልበቱ ተበልቷል። ዘመኑ ተበልቷል። አምስተኛው ትውልድ እየቀጠለ ሰላሳኛው ዓመት ላይ መጮሁ ጀመረ ይላል። በቃን በቃን የሚል ጩኸት ሰማይ ማስተጋባ ጀመረ። እግዚአብሔር እንዲህ አለኝ፣ በቃኝ ብለሽ ከመጣሽው ነገር ጋር በጌታ በኢየሱስም ዛሬት እግዚአብሔር ያፋታሃል። ተነስ ተነስ ተንቀሳቀስ። እፋታለሁ ለቅቄ ወጣል። ቬሎ ሆቦስ ፍላፋስ በቃኝ በቃኝ እያላችሁ ጸልዩ። አራ እጅ ሺ ዘርግና በቃኝ በቃኝ በቃኝ። አንድ ደቂቃ በቃኝ በቃኝ። የክራይ ቤት በቃኝ በቃኝ። የጭንገፋ ቤት በቃኝ በቃኝ። የሐዘን ቤት በቃኝ በቃኝ የሰልፍ ቤት በቃኝ በቃኝ የመከራ ቤት በቃኝ። አንድ ደቂቃ ብቻ ኢየሱስ አመሰግነሃል። ና ና ና እጅ ስጠኝ ልጸልይ። በዚህ ቲቪ እዚህ ቤት ያላችሁ አንድ ሰበር መልእክት አለኝ። እግዚአብሔር እንዲህ አለኝ የሐዘኑ ቤት በቃ። ጌታ ለሚሰማኝ እናገራለሁ። የሐዘኑ ቤት በቃ የሽንፈቱ ቤት በቃ። የለቅሶ ቤት በቃ። የስብራቱ ቤት በቃ። በኢየሱስም የግዞቱ ቤት በቃ። የባርነቱ ቤት በቃ። የወደክበት ቤት በቃ። የኪሳራ ቤት በቃ። የዕዳው ቤት በቃ። የችግር ቤት በቃ። የጭንገፋ ቤት በቃ። የወረኞች ቤት በቃ። በእኔና በአንተ ላይ የሚሟረተው ሟርት በቃ። እስኪ ከኔ ጋር አምስት ጊዜ በቃ፣ ሁለት፣ ሦስት፣ አራት፣ አምስት። የመጨረሻ እጆች ከፍ ይበሉ። የመጨረሻ አዎ ጌታዬ እኔ አንትን ጣምኝዬ

በዚያን ቀን ፈረሶቿን ከመካከል አጠፋለሁ፣ ሰረገሎቿንም እሰባብራለሁ፣ ይላል እግዚአብሔር። የምድር ምድርን ሁሉ ከከተሞችን አጠፋለሁ፣ ምሽጎችን ሁሉ አፈርሳለሁ፣ መተቷን ከእጇ አጠፋለሁ። ጌታ ምስክሬ በኔ፣ በእናንተ ባንቺ ላይ የሚመተተው መተት የሰራዊት ጌታ እግዚአብሔር ያጠፋል። እስ እጃችሁ ከፍ አርጉና ይጠፋል በሉ። የመጨረሻ በስማችሁ በፎቶአችሁ፣ በእናንተ አድራሻ የሚመተት መተት ዛሬ ይጠፋል፣ ዛሬ ይጠፋል። አንድ ሰው ከኔ ጋር ይጠፋል ይበለኝ። አጨብጭባችሁ ተቀመጡ።